ማንም ሶሻል ሚዲያ ላይ ያከለኝ ሰው አልነበር። ራሴን ታዝቤን ያየሁት በአሁን ሰዓት ከዛ ውስጥ ሙሉ በሙሉ ወጥቼ ሳየው የነበርኩበት የስህተት ህይወት ነበር። የስህተት ህይወት ነበር። የስህተት የስህተት ህይወት ማለት የተናገረኝን እጥፍ ድርብ ተናግሬ አሸማቀቅ ነበር። እጥፍ ድርብ ተናግሬ አሸማቀቄ ባዶ ቀት ነበር። እጥፍ ድርብ ነው ማውራ። ይሄ የምታቁት ህይወቴ ነው። የምታቁት የተናገረኝን ፈጣሪው ነው። እጥፍ ድርብ ባዶ ምከት። ከዛ ህይወት ያወጣኝ ኢየሱስ ክርስቶስ እንጂ እኔ አይደለሁ። እኔ አይደለሁም። እኔ ምን እንደ ሐሳቡም አልነበረኝም። የሚያውቁ ግን ነቢያቶች ነበሩ፣ ወንጌላዊያን ነበሩ። የክርስቶስ ሰባቂ እንደመሆን አሁን ግን ገና ነኝ። ለዛ ገና ገና ገና ብዙ መማር አለብኝ። ብዙ እውቀት ማዳበር አለብኝ። ብዙ እውቀት ያስፈልገኛል። ስለዚህ አሁንም የምላችሁ ምንድን ነው ሌሎቻችሁ ቆም ብላችሁ ራሳችሁን ይ ጭራሽ ልሰበክ ነው ወይ? ከዘበነ ሚሊዮን ጊዜ አልሻልም እንዴ? አረ ዓይኔን ጨፍኝ ይሻል ከዘበነም ማይሻል የለም። ዘበነ እኮ እየሰበከ ነው። ትቀልዳለ እንዴ? ቤተሰብክ ነው ወይ? ምን አልክ? ምን ቆይ ቆይ ቆይ ቆይ ቆይ ምን ልሰብክ ነው ወይ? ዘብዬ ና ና፣ ዘብዬ ና ና ልሰብክ ነው ወይ? የዘብዬ ላሰማችሁና የአቡነ ገብርኤልን ምላሽ ደግሞ እንሰማለን። የእኔን ጨርሻለሁ፣ ግን ይህን ምን አላችሁ? እሺ ወደ ዘበነ ዘብዬ። አሁን እኔ የእርስዎን ትምህርት ነው የምከታተላለሁ፣ ግን ይህ አሁን በጌታ ከጌታ በቀኝ የተሰቀለው ያው ወንበሬ በምን መንገድ ነው ወደ ገነት የገባው ማለት ስራ የለውም፣ ሌባ ነው ወንበዴ ነበር አይደለም። እና እሱም ባለቤት የውጭ ዜጋ ነው። ይህን ጥያቄ አነስ ያለኝ እና እስኪ መምህርን እንጠይቃለሁ ብዬሽ ነው። እሺ በጣም ጥሩ ሲሆን እንትን ማግኘት ከቻልሽ ባለቤትሽ የውጭ ሀገር ሰው ከሆነ ብትሰርች ማረግ ከቻለ ሎስት ክስ ፍ ባይል ሎስት ክስ ፍ ባይል የጠፉ የመጽሐፍ ቅዱስ እሺ፣ ስሙ ይሄ ሰውዬ ወንበዴ ነበር አይደለም። ስራ የለውም የሚባል አይደለም። ስራ ነበረው። በተለይ የሚገርምሽ ስራ ነበረው ጌታችን ኢየሱስ ስደት ጊዜ ከእናቱ ከድንግል ማርያም ጋር ሲሰደድ በረሃ ውስጥ ያገኟቸው ሁለት ሽፍቶች እነዚህ በቀኝና በግራ የተሰቀሉት ናቸው። ሰማችሁ። እንደዚያ በነፈጥሬ ማውራት ያቅተኛል እንዴ? መጽሐፍ ቅዱስ ላውራ እያልኩ ነው። ዘቤ የሚለውን መስማት ነው። አንዴ አንዴ እንስማው፣ አንዴ ስሙልኝ። ከክርስቶስ ጋር የተሰቀሉት ምን አይነት ሰዎች ናቸው ለሚለው፣ በዘቤ በዘቤ መጽሐፍ በዘቤ ምንድን ነው በዘቤ ገድላት የተጻፉ ናቸው በዘቤ ገድላት ስሙ ከዛ ምን ሆነ ዘረፏቸውና ከሄዱ በኋላ ይህን ታሪክ ድንገት ሰምተች ሊሆን ይችላል ከዛ ሰባ ሰገል ያመጡላቸው ሁሉ ወሰዱባቸው ከዛ ሽፍቶቹ ከሄዱ በኋላ ስማቸውም ይታወቃል በነገራችን ላይ በቀኝ የተሰቀለው ጥጦስ ይባላል ጥጦስ ከግራ የተሰቀለው ዳክርስ ይባላል ዳክርስ እና ያኔ ከሰላሳ አመት በፊት ጌታ በተሰደደ ጊዜ ከወሰዱ በኋላ ጥጦስ ዳክርስ ምናለው እቺ ሴት አሳዘነች፣ ህፃኑም አሳዘነኝ፣ እንመልስላቸዋለ ዳክርስ አይሆንም አለ፣ አልፈልግም፣ አልመልስም አለ። እባክን ያሳዝነው፣ እንመልሳለን። ተራው የዛኛው ነበረ። በቃ ባለፈው ጊዜ የዘረፍነውን በጠቅላላ ውሰድ፣ ይሄኛውን ለእኔ ስጠኝ ብሎ በዛ ተስማምቶ ሄዶ መልሶላቸው እንደም ድንግል ማርያም አለቀሰ ይችላል ሽፍታ የዘረፈውን ዘርፎ አዩኝ አላዩኝ ብሎ ይሄዳል እንጂ እንደገና ይመለሳል? ብላ አለቀሰች። ልጅ ሊቀርቤ ነው ብላ ሁሉን ስታውቀው ማለት ነው። ልክ ቅድም አንድ ወንድማችን አልአዛር እንደሚነሳ እያወቀ እንዳለቀሰለት ድንግል ማርያም እናቱ አነባች። በኋላ ግን መጥቶ ያው ሁላችሁ ብሎ መለሰላቸው። እንደውም ጌታን አቅፎት ጦሩን እየተመረኮዘ ሲሸኛቸው ጦሩ ተሰበረ ይላል። ምልክት ነው። ከዛ በኋላ እንዴ ወርቅ ላበደረ ጠጠር እንዴት እንዲሆን አለው አለ። እንዴት ይሰበርብኛል አለ። ጌታ በተአምር ቀጥሎለታል። ከዛ በኋላ በጣቱ ምልክት ሰጥቶት አንተ አዳምን ቀድመ ገነት የምትገባ አንተን አለው። እቺ ስራትቆጥፋለት ያ ሰውዬ ወንበዴውን እንጂ ደግ ስራም የነበረው ሰው እንደነበረ ከእግዚአብሔር ጋር ይገናኝ እንደነበረ፣ እንደዚህ አይነት ሰዎች መጨረሻ ላይ ደግሞ ወደ ምን መጣ መሰለች? ለንስሐ አበቃው ለንስሐ አበቃው። ጌታ ተሰቅሎ አይሁድ ሰቅለውት ሲሆን ሮማውያን ሰቅለውት ሰው ሁሉ አምላክ አይደለህም እያለው፣ ያ ሰውዬ ግን ምን አለ? አምላክ ነህ አንተ። ኢየሱስ በመንግስት በመጣ ጊዜ አስበኝ ብሎ ንስሐ ገባ። ስለዚህ ዳነ። እንደዛ ነው ይገርመኝ እና እንደዛ ነው ይላል። ደግሞ መጨረሻ ሌላው ካሳቀኝ ነገር ምንድን ነው? በምልክት በጣቱ ክርስቶስ ነገረው እኮ ነው የሚለው በምርክስ የመጀመሪያው የምትገባው አንተ ነህ ብሎ እንዲህ እንዲህ ሲለው ገባ። ምንድን ነው ጥቅሙ? የሁላም መዘባረቅ ምን አስፈለገ? መጽሐፍ ቅዱስ ላይ የተጻፈ አለ። ቃል በቃል ይናገራል ቃል በቃል መጽሐፍ ቅዱስ ስለ እነሱ ሰዎች የስቅለት ቀን ላይ ይናገራል። በቀኝ ያለው አንተ የእግዚአብሔር ልጅ ኮንክ ራስን አንሳ ራስን አድን አለ። በግራ ያለው አንተ እግዚአብሔር ገስተ እኔ እናንተ እንኳን በጥፋታችን ነው፣ ይሄ ሰው ምንም አላጠፋም፣ እባክህ ጌታዊ መንግስት በመጣ ጊዜ አስበኝ ነው ያለው። ይሄ ነው እንግዲህ ያለው ቃል ይሄ ነው እየተፈጸመው ያለ ተረት ተረት ሌላ ልጨምር። ስለዚህ ኦርቶዶክስ ለምንድን ነው እንደዚህ አይነት ሰዎች አስተማሪ ናቸው ተብሎ ሲመጣል ልታፍርበት ነው የሚገባው። እኔ ከድሮም አይመቸኝም እንኳን አሁን እና ሙሉ የወንጌል ሰው እየሆነን በመጣንበት ቀርቶ አይደለም በፊትም አይመቸኝም። ምንም የማይመቸኝ ሰው ይሄ ነው ምንም ስለፋኖ ያሉትን ስሙ። እንግዲህ ፋኖ እንግዲህ እኔ የማውቀው ፋኖ ለኢትዮጵያ በተለይ ለአማራው በአሁኑ ሰዓት አማራ ተጎዳ ብሎ መንግስት ጎርቶታል፣ ብልጽግና ጎርቶታል ብሎ የሚታገል የአማራ ህዝብ አካል የአማራ ህዝብ አካል ነው እስከምታውቁት ድረስ ቄሶቹም እንደሚሉ ደግሞ መስማት ነው። ፋኖ ማለት አንቺ

የፋኖ ጀግኖች ቢሰሙ ይሄ ምንድን ነው የሚሉት? የፋኖ አርበኞች ይህን ሲሰሙ ምንድን ነው የሚሉት? አሁን ለአዳ ማጥያት ለማሰረኝ ለፋኖ ብሎ የመጣ እንዲህ በቃ የፈለከውን ጠምጥመ መናገር ትችላለህ በቃ ተቀባያል ተቀባያል ለዚህ ነው ኦርቶዶክስ በደንብ አድርጎ ሁሉን ነገር አይቶ ወንጌልን የማይችል በፍጹም ወደ ኪዳኑ መቅረብ የለበትም በፍጹም መቅረብ የለበትም እንደዚህ አይነት ስህተቶች ኦርቶዶክስን ይጎዷታል ኦርቶዶክስ ይህን ታስተምራለች ብዬ አላስብም። እኔ በጭራሽ በጭራሽ አላስብም። ኦርቶዶክስ ይህንን ትምህርት ታስተምራለች የሚል ማንም ሰው አስብም? ምን አገባው ፋኖ ከኦርቶዶክስ ጋር ምን ያገናኘዋል? ምን አገናኝቱት? ስለዚህ ልቡን አይስጣችሁ። ወንጌል ስለሌለ ነው ወንጌል የለም። ወንጌል ቢማሩ ወንጌልን ከሌላ አይቀላቅሉም ነበር። ወንጌል ኢየሱስ ነው። ወንጌል ክርስቶስ ነው። የክርስቶስን ወንጌል ሁሌም መነጋገሪያ። ወንጌል ያዳነ ኢየሱስ ከሆነ ካወቅ ምንም ግራ ትጋባ ምንም ግራ አጋባ። ምንትና መጣ በዚህ መጣ በዚህ መጣ ምትለው የለም። ማን ያዳነ? ክርስቶስ። ለምን ታዲያ እንደምን አደርግ ሲባል ቂርቆስ ይመስገን ለምን አትልም? ገብርኤል ይመስገን ለምን አትልም? እንደምን ዋልክ ለሚካኤል ይመስገን አትልም። ለምን አትልም? ስታመሰግን በየቀኑ እንደምን አደርክ? እግዚአብሔር ይመስገን። እንደምን ዋልክ? እግዚአብሔር ይመስገን። እንደምን አመሸህ? እግዚአብሔር ይመስገን። ምስጋና ሁሉ ለእግዚአብሔር እንደሆነ በዚህ ታውቃለህ። ምስጋናው በሙሉ የእሱ እንደሆነ ቀጥታ እዚህ ጋር እየነገረህ ነው፣ ሌላ ቦታ እንደሌለ ምስጋናው፣ አምልኮቱ ቀኑን ሙሉ ጠዋት ከሳ ማታ ላይ እግዚአብሔር ይመስገን ነው የምትል። ጨመሩ በሃለ ጥብሳቸው ጥብስ ነው። ይበላሉ፣ ይጠጣሉ፣ ይኖሩበታል። በውሸት ይኖሩበታል። ዳስ ዋይ የሚጋፉ ዳስ ዋይ ብዙ ጊዜ የሚገፉ ክርስቶስን ስትል ይሄ ነገር ወደ ምንፍቅና እየሄድክ ነው። ኢየሱስ ስትል ገና ምንፍቅና፣ ፍም ምንፍቅና ይሸጣል ትባላለ። ልክ ኢየሱስ ማለት ስትጀምር ተበሳጭተዋል፣ አብደዋል፣ ድብድ ብለዋል፣ ምን ተናግተዋል እየተናገር ነው። ስለዚህ ከነገ ጀምሮ ጥያቄዎች አሉኝ። በስነ ስርዓት በማስረጃ ነው የምጠይቀው። እንዳትበሳችሁ። እኔ ብቻ ሳልሆን የሀገር ኦርቶዶክስ ወንድምና አቶቼ ከጎኔ ናቸው፣ ከጎኔ ናቸው የሀገር እኛም ግራ ገብቶናል። ምን ላይ ነው ያለኸው? ምንድን ምን አይነት ሚስጥር ነው የገባ? እኔ የገባኝ ክርስቶስ ብቻ ነው፣ ሌላ ነገር የለኝ። የዓለም ሁሉ ቤዛ አቡነ ገብርኤል ኢየሱስ ክርስቶስ ነው ብለው ሰበኩኝ ነው ያልኩት። ደሰ እሳቸውን ጢም ብርኩ ሲያወጣ የቁም እስረኛ ያደረገች ኦርቶዶክስ ናት። የቁም እስረኛ ስራቸው ይመረመራሉ። ላይ የተባሉት ምርመራው ላይ የሚካሄደው በኢየሱስ ስለተሰበከ ነው። የነገረ ማርያም ትምህርት ጋር ይጋጫል። ነገረ ማርያም ትምህርት የሚል የለም። መጽሐፍ ቅዱስ ላይ ነገረ ማርያም የሚል ትምህርት ምንም ነገር የለም። ከየት ነው የምታመጣው? ከየት ነው ወልደ የምታመጣው የት ቦታ ላይ የት ቦታ የሚላለ የለም ወንጌሏ መመለስ አለባት። የኦርቶዶክስ ወንጌል መመለስ አለባት። አማላጅ ኢየሱስ ክርስቶስ እንደሆነ መጽሐፍ ቅዱስ ብዙ ቦታ ይጠቅሳል። አንድ ቅድስት ድንግል ማርያም አማላጅ ናት የሚል አንድ ጠቅስ አንድ አንድ የመጣ ጊዜ ሙሉ ጴንጤ ኦርቶዶክስ ይሆናል። ሁሉም ጴንጤ ነው ማውራ አንድ ሁለት ምለ የለም። ምን አስለፋቸው? ምን አጨቃጨቀ? አንድ አንድ ቅድስት ድንግል ማርያም ልክ ኢየሱስ እንዳለው ኢየሱስ እንዳለው ቅድስት ድንግል ማርያም አማላጅናት አጅናት ያለቃለ መላእክቶች ያማልዳሉ የሚልቃል ቃል በቃ በሙሉ ይጎርፍላል። የስ በጉልበት ማለት ትችላለህ። በመጽሐፍ ቅዱሳዊ ግን እሚ የለም። አንድ ጥቅስ አታመጣ። ቢመጣ ኖሮ የሁላ ሽኩቻ አይኖርም፣ የለም ሽኩቻም አይኖርም። በግልጽ ነው የሚናገረው። እግዚአብሔር አምላክ ሙሉ ነው ያስቀመጠልን። የሚያጨቃጭቅ ነገር የለውም፣ የለውም የሚያጨቃጭቅ ምንም። ቀጥታ ነው የሚናገረው እግዚአብሔር ቀጥታ በአንድያ ልጁ እንደሚያድን ቀጥታ ተናግሯል አማላጁ አስታራቂው ጠበቃው ኢየሱስ እንደሆነ እያንዳንዱን ነገር መጽሐፍ ቅዱስ ላይ ቁጭ አድርጎ ተናግሮ የደበቀው ነገር የለም እግዚአብሔር አምላክ አንድ ነገር አልደበቅም። ለምን እንደተደበቀ አርጋችሁ ያልተጻፈ በጉልበት ቀጣችሁ በጉልበት ለምን ትሉናላችሁ ነው ጥያቄ ተጽፏል ካልተጻፈ በቃ በጉልበት በጉልበት አይሆንም። አይሆንም ቢባል ለምን ይከራከራል? ጥቅስ አምጣልኝ ነው የሚል። ፔንቴ ሌላ ታሪክ እኮ ውስጥ አይገባም። ጥቅሱን አምታው። ኖ ኖ፣ ምንም አያስፈልገንም። ጥቅሱን አምታው። ክርስቶስ አማላጅ ነው ይላል፣ አስታራቂ ነው ይላል፣ ጠበቃ ነው ይላል፣ ሙሉ ነገር ይላል። መጽሐፍ ቅዱስ ላይ እያንዳንዱን ነገር ስለ ክርስቶስ የሚሆነውን ይናገራል መጽሐፍ ቅዱስ። አስታራቂ ነው። ምን ሊያደርግ መጣ ታዲያ? ኦ አስታራቂነቱን ጨርሶ ሄደዋል። ጨርሶ ሄደዋል እና ከዛ ወዲያ ማስታረቅ የለም። መንፈስ ቅዱስ መጽናኛን ይላክልን። መንፈስ ቅዱስ የሚባል ነገር በብዛት የሚጠቀሙት ፕሮቴስታንቶች ናቸው። እኛ አንጠቀመውም፣ ስለ መንፈስ ቅዱስ ብዙ። ስለ መንፈስ ቅዱስ የሚያወራልህ የለም። መጽናኛ አድርጎ እንደሄደ ይታወቃል። በመንፈስ ቅዱስ ጸጋ የተሞሉ ሰዎች መተው የሚናገሩ ብዙዎች አላየ ነው። ለምንድን ነው የምትበሳጩት? በጉልበት የጉልበት ቀረ ማን ነው እያስፈራሩ እያስፈራ። ያ ዘመን አከተመ፣ ያ ዘመን ቀረ። በማስረጃ የሚሆን ነገር ነው ያለው አሁን። በማስረጃ እያስረዳ እያስረዳ እያስረዳ ታስተምራለ። በፍቅር በፍቅር አስረዳ። መልስ አይሰጡም። ስለዚህ አሁንም እምላችሁ ምንድን ነው ክርስቶስ ብቻውን ይበቃል። ብቻውን አድኖናል። አይ ክርስቶስ አላደነኝም፣ ሌላም ጨምረዋል። ለካልክ አንተ ጨምር። እኔ ክርስቶስ ይበቃኛል። አንተ ጨምር፣ የፈለግኸውን ጨምር። ደስ ያለን እየጨመርክ እየጨመርክ እየጨመርክ ተጠቀም። እኔ ክርስቶስ በቃኝ፣ ለእኔ ከበቂ በላይ ነው። ክርስቶስ ወደደኝ፣ እንደዚሁ በቃኝ። አንተ ጨምር፣ አልበቃኝም ብለ ጨምር። አንተ አባቴ ማንከለከለ? ጨምር። እኔ በቃኝ። ይሄ ፔጅ የሆኒ ማኛ የሆኒ ማኛ ፔጅ ላይ በቃኝ። ኢየሱስ ይበቃኛል። የምጨምረው ነገር የለም። እሱ ነው ያዳነኝ፣ ጠበቃ እሱ ነው፣ አስታራቂ እሱ ነው፣ አማላጅ እሱ ነው፣ ጌታ እሱ ነው፣ ሁሉ ኪዳን እሱ ነው አልኩኝ። በቃኝ። ስለዚህ ያንን ነው ምላችሁ። እ ባትበሳጩ ደስ ይለኛል።